ጳጳሱ እናቴን ገድለውብኛል አሉ። ደሞዜ ተያዘ። የተያዘ እዚህ ያለው ደሞዝ እናቴ ለእናቴ ነበረ ቆርጬ ርኩኝ። በኋላ ደሞዜ ቆመ ማለት ነው። አቡነ ጳውሎስ እያሉ ነው? አዎ፣ ደሞዜ እዚ ሲቆም እናቴ የምትታከምበትን አጣች። ከብጹ አቡነ ሳውሮ አስተባባሪነት ለአንድ አመት ያህል ገንዘብ ከብጹ አን አባቶች ተለቅሞ ስትታከምበት ቆየች። ከዚህ በኋላ የምትታ ማከሚያ መታከሚያ ገንዘብ በማጣት አረፈች። ናት ትዝታ ሳሙኤል ምን እያለ ነው? ባይዘዌ ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ኮሜዲያን እሸቱ መለሰ ያልጠበቀው ነገር ገጠመው። በአሁኑ ሰዓት እሸቱ መለሰ እንግዲህ ለልጆች የሚሆን ጋሸቱ የተሰኘ አዲስ ፕሮግራም ይዞ እንደመጣ እናስታውሳለን። ከዚህ ጋርም ተያይዞ እንግዲህ በርካቶች አድናቆታቸውን ሲቸሩት፣ አንዳንዶች ደግሞ ጥያቄያቸውን እያነሱ ነው የሚገኙ። ለዚህ ለጥያቄያቸውም እንግዲህ መነሻ የሚሆነው በአንድ ወቅት እሸቱ የፕሬስታንቱ ቤተ እምነት የኦርቶዶክስ ነዋያተ ቅዱሳት ላይ ተሳለቁም የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። በቀጥታ ወደ ቪዲዮ መረጃዎቻችን አምርተናል። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስታለን ቅዱስ ሥላሴ ክብር ምስጋና የደረሰው ወላዲተ ቃል ወአምላክ አቅራዊ ተማት ሰአሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሓን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ እንግዲህ ወደ መረጃችን ነው የምናመራው። በቅድሚያ እንድናደምጡ የምወደውን አንድ ጉዳይ ሳውቃቸው ኦርቶዶክሳዊ መልካም ወጣት ምን ማለት ነው ታውቃላችሁ ይ እኛ መልካም ወጣቶች ብለን የምንጠራው ወይም መልካም ወጣት ነን የምንለው ምን ስንሆን ነው? አንድ ይሄን ቪዲዮ እንካተልና እንመለሳለን። ኦርቶዶክሳውያን መልካም ወጣትን ተመልከቷቸው። ይህ እንግዲህ ትላንትና ግንቦት አንድ በጻድቃኔ የነበረው የህዝብ ብዛት የምዕመናኑ የኦርቶዶክሳውያኑ ብዛት ነው። ጠጠር መጣያ ያጣው ማለት ነው። በስነ ምግባር በጨዋነት የሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን በዚህ መልክ የእመቤታችንን በዓል አክብረዋል። እንግዲህ ከዚህ በላይ መልካም ወጣትነት ምን አለ? ከዚህ በላይ ስነምግባር፣ ከዚህ በላይ ጨዋነት። ይህ ሁሉ ህዝብ በሰላም በፍቅር ወደ የመጣበት ሀገር እየተመለሰ እንደሆነም ሰምተናል ማለት ነው። ለአመቱ እናታችን ቅድስት ድንግል ማርያም ታደርሰን። ይህንን እምነትን በዚህ ሃይማኖት የምትኮራ ለዓለም አሳይ። ኮፒ ሊንክና ሼር እያደረግን ለብዙዎች አድርሱ። እንግዲህ ድንግል ማርያም ወላዲተ አምላክ ለአመቱን በሰላም እቅፍ ድግፍ አድርጋ ታሳይ ታደርሰን። ወላዲት አምላክ ለእኛ ለኦርቶዶክሳን ምን እንደሆነች በኮሜንት ላይም ግለጹልኝ እንግዲህ ኦርቶዶክሳዊ መልካም ወጣት ማለት በቤተ ክርስቲያን የሚያገለግል ማህሌት የሚቆም ቅዳሴ የሚካፈል ሰርክ ጉባኤ የሚሄድ ቅዱስ ቁርባን የሚቀበል ከሚስጥራቱ የማይለይ ቤተ ክርስቲያን ለምጠራቸው ለያ እንዳንዱ አገልግሎት ከፊት የሚቆም ነው አሁን እኛ እንደዛ ነን ወይ ራሳችሁን ጠይቁ እግዚአብሔር ይመስገን በተለያዩ በቤተክርስቲያን ክርስቲያን በዓላት በሰንበት ትምህርት ቤት በሚካሄዱ ነገሮች ማህበረ ቅዱሳን የሚያዘጋጀው ዝግጅቶች በተለያዩ ቤተ ክርስቲያን በምትጠራን ሁሉ ከፊት ለፊት የምንቆም ሆነናል። አሁን ያለው ኦርቶዶክሳዊ መነሳሳት፣ ኦርቶዶክሳዊ መነቃቃት በጣም ደስ የሚያሰኘው በዚህ እጅግ ደስ ያሰኘኛል። እና እኛ ኦርቶዶክሳዊ ወጣት መልካም ወጣት ነን። ማንም እንደፈለገው የሚጠራው በየአዳራሹ እየጠራ የማይገቡ ነገሮችን የሚያደርግ አይደለንም። እኛ ሱሰኞች አይደለንም። መጠጥ የምንጠጣ የምንዳራ የምንጨፍር የምንቅም የኃጢአት ስራዎችን የምንሰራ ኦርቶዶክሳውያን አይደለንም። እኛ ባለማተቦች፣ አንዲት ኩላዊት ንጽህት የሆነችቷን ቤተ ክርስቲያን የምንከተል እሷ ያዘዘችን የምናደርግ ኦርቶዶክሳዊ መልካም ወጣቶች ነን። እኔ ኦርቶዶክሳዊ መልካም ወጣት ነኝ እያላችሁ ጻፉልኝ ሁላችሁም። ወደ ኮሜዲያን እሸቱ መለሰ እናምራ እስቲ። ኮሜዲያን እሸቱ መለሰ ከሰሞኑ አንዳንድ ያልጠበቃቸው ነገሮች ሲገጥሙት ስናደምጥ ነበረ ማህበራዊ ሚዲያ ላይ። እሱ ደግሞ ጋሽ እሸቱ በሚል አዲስ ነገር ይዞ መጥቷል። ይህ የመጣበት መንገድ ነው ተቃውሞ የገጠመውና ምንድን ምንድን ነው የሚለውን እንመልከት እስቲ። በአሁኑ ሰዓት እሸቱ መለሰ እንግዲህ ለልጆች የሚሆን ጋሽ እሸቱ የተሰኘ አዲስ ፕሮግራም ይዞ እንደመጣ እናስታውሳለን። ከዚህ ጋርም ተያይዞ እንግዲህ በርካቶች አድናቆታቸውን ሲቸሩት፣ አንዳንዶች ደግሞ ጥያቄያቸውን እያነሱ ነው የሚገኙት ለዚህ ለጥያቄያቸውም እንግዲህ መነሻ የሚሆነው በአንድ ወቅት እሸቱ ከአንድ ቦድካስት ላይ ቀርቦ እንግዲህ ስለ ልጁ አስተዳደግ ሲናገር እኔ ልጅ ስልክ እንዲ አልፈልግም ቴሌቪዥንም እንዲያይ አልፈቅድለትም ብሎ እንደተናገረ አንስተው ታዲያ ከዚህ ጋርም ተያይዞ አሁን ይህን ፕሮግራም በብዙ ድካም የሚሰራው እሱ ለልጁ ማድረግ የማይፈልገውን ነገር ለእኛ ልጆች እንዴት ይሰራል? ምክንያቱም ደግሞ ይህ የሚለው ፕሮግራም የሚተላለፈው በቴሌቪዥን አይደለም ወይ እያሉ እየጠየቁም ይገኛል። እንግዲህ ያው ይሄኛው ነው ተቃዋሚ ገጥመው እንደምናስታውሰው ጋሽ ሸቱ ብሎ ያመጣው መንገድ በጣም ልዩና ደስ የሚያሰኝ ነው። እውነት ለመናገር የመጣበት መንገድ በጣም አስተማሪ ለልጆች የሚሆን ነው። ያያችሁ ታውቁታላችሁ። አስተያየትን መስጠት ትችላላችሁ። ግን በአንድ ወቅት የተናገረው ንግግር አለ። እሱም ልጄ ከዚህ ከሚዲያው ዓለም ከኢንተርኔቱ ዓለም ከስልክ ከቴክኖሎጂው ዓለም ራቅ ብሎ እንዲያድግ ነው ማደርገው እንዲ ነገሮችን እንዲያይ አላደርግም ብሎ በአንድ ወቅት አስተያየት ሰጥቷል። ና አንተ የማታደርገውን ነገር ለምንድን ነው ሆነ የመጣኸው በሚል ነው ተቃዋሚ የገጠመው በዛ ልክ ደግሞ፣ እሸቱ ያንን ያለው ለራሱ ቤተሰብ ለራሱ ነው። ሌላው ደግሞ እንዲያ ነገር የሚወድ ቤተሰብ ሊኖር ይችላል ለእነሱ ነው ይህን የሰራው የሚሉም ከእሸቱ ጎን የቆሙም አሉ። በአጠቃላይ ግን በእሸቱ ላይ የተሰማው መረጃ ይሄ ነው። የእናንተን ሐሳብና አስተያየት ማስቀመጥ ትችላላቸው። ወደ ቀጣይ መረጃ ስቲ እናምራ። የፕሮቴስታንቱ ቤተ እምነት የኦርቶዶክስ ተዋሕዶ ቤተክርስቲያንን አለቅ ብሏል። በጣም ጥብቅ አድርጎ ይዟል። ድፍረታቸውም እውነት ለመናገር ያናድደኛልም ልብ ያሳዝነኛልም። አሁን የማሳያቸው አንድ ቪዲዮ አለ። በጣም በጣም ልብ የሚሰብር ነው። እሱ ምንድን ነው? ከበሮ ይዘዋል፣ ጸናጽን ይዘዋል፣ መቋሚያ ይዘዋል። ኦርቶዶክስ ለመምሰል ነው በቃ ጥረታቸው። አይመስሉ አይመስሉም እኮ እውነት ለመናገር የሆነ ሰርግ ይመስለኛል። በቃ እኛን ለመምሰል የእኛን ነዋያት ይዘው የሚጣበቁ ሰዎች ናቸው። በጣም ነው የሚያሳዝነው በራሳቸው ወርቅ እንኳን በራሳቸው እንኳን የማይደምቁ ማለት ነው። የእኛን ይዘው እኛን አልሆኑም፣ እኛን ለመሆን ይጥራሉ። እግዚአብሔር ይመስገን። ከበሮ፣ ጸናጽን፣ መቋሚያ የሚባሉ ንዋያተ ቅዱሳት ተመዝግቧል። በአእምሮ ጠበቃ ቤተ ክርስቲያን ይጠይቃችኋለች። ይህንን ቪዲዮ የምናጋራው ለዛ ነው። በጣም በጣም ያሳዝናል። ቪዲዮን ተከታትለን እንመለስ። በጣም ያሳዝናል። በጣም ልብ ይሰብራል። ጸናጽሉን፣ መቋሚያውን እውነት ለመናገር በኦርቶዶክስ ነገሮች እንዴት እንደሚያምሩ የምታውቁት ኦርቶዶክስ ሻር ያልሆኑ ሰዎች ሲይዙትም እኔ እንጃ። እኔ በጣም ለዚህ ለከበረው ነዋይተ ቅዱሳት ነው የያዘንኩት ለነሱ አይደል፣ ለነዋይተ ቅዱሳት የእውነት እውነት ለመናገር ለካ አንድ ነገር የሚያምረው ቦታው ላይ ሲሆን ነው። እንዲህ ሲጨፍሩ ሲደንሱ ማለት ይቻላል፣ በቃ ሲዘሉ ማያምር ነገር። በቃ በሰርግ ሰርጉን ለማሳምር እኮ በኢትዮጵያ ጃንደረባ በጃንቃን የመጣውን አይተናል። ኦርቶዶክሲያን ጋብቻቸውን አሁን በቤተ ክርስቲያን እያደረጉ ነው ያለውን ውበት ያለውን ድምቀት ያለው ደስ የሚያሰኘው ስርዓት በስርዓተ ቅዳሴው፣ በሌሊት ኪዳኑ፣ ስርዓተ ጸሎቱ እጅግ ደስ የሚያሰኘው ከዛ በአዳራሽ የሚኖረው መርሃ ግብር ኦርቶዶክስ በጣም የምትወደድናት በጣም የምትናፈቅናት የማትጠገም ናት። አሁን አሁን ያንን ነገር እንደማያገኙት ሲያውቁ እኛን ለመምሰል በብዙ ይጣጣራሉ፣ ይደማሉ፣ ይወድቃሉ፣ ይነሳሉ፣ የፈለጉትን ነገር ያደርጋሉ። ግን በፍጹም እኛን ሊሆኑ አይችሉም። ይሄንን ቪዲዮ ስታዩ ትረዱታላችሁ። እኔ ምን አይነት ስሜት እንደተሰማኝ አላውቅም፣ በጣም የገረበኝ ስለሆነ ነው። ጥላቻቸው በምን ያህል ልክ እንደሆነ አሁን ትዝታውን አሳያቸዋል። ይሄ ቀለሜ የሚባለው ይሄ ምንድን ነው? አንድ ዲያቆን ገደሉብኝ፣ ወንድሜን አበበ ምና የሚባል ምናምን አብረን ቀድሰን ምናም ምናምና እያለ ሀሰተኛ ስራ ሰራ። ያ ያሰበው ስራው ተጋለጠ። ትዝታ ሳሙኤል በድጋሚ እሱን ደግፎ እኔ እኔ እንጃ መንፈስ ነው የሚያናግራቸው። እኔ ሰው አይመስለኝ እንግዲህ አስቦበት ህሊናቸው፣ ምናምን አውጥቶ አውርዶ አይመስለኝ፣ መንፈስ እንደሆነ የምታውቁት በምን አይነት ደረጃ፣ እንደዚህ አይነት ዝቅጠት የተሞላበት ንግግር ሲናገር በቅዱስ ቁርባን አሁን አሰማቸዋል። ግን ለመች ነው የሚታሰሩት እነዚህ ሰዎች? መች ነው በቃ? እንዲህ ነው ሁሌ የተሳደቡ ነው የሚቀጥሉት። ታቦትን መክተፍ፣ ያለ መስቀልም ገድላት ላይ ተሳለቀ፣ ቅዱሳንን ተሳደበ። አሁን የከበረ ስጋው ደግሞ ሲሳደብ ስሙ ባይዘወይ ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ፕሮቴስታንቲዝም በውሸት ላይ የተመሰረተ ነው የምንለው በምክንያት ነው ማለት ነው። ሰምታችሁታል። በጥፍራቸው ውስጥ መርዝ ከተው የገደሏቸው ቀሳውስትና ዲያቆናት አሉ ብሏል። አንድ ቄስ ወይም ደግሞ ዋናው ቄስ በቅዳሴ ላይ ህብስቱን ፈትቶ የሚያቆርበው ካህን በነገራችን ላይ በቅዳሴ ስርዓት ውስጥ ሁለቴ ይታጠባል። የመጀመሪያው ህብስቱን ከቤተልሔም ይዘው ሲመጡ ኦኬ፣ በደንብ ይታጠብና ከዛ በኋላ የተመረጠውን ያንን ህብስት ይወልውል ይላል። ይኸው ከስር እዚጋ እንዳስቀምጥኩላችሁ ማለት ነው፣ ስርዓተ ቅዳሴው ያዛል። ሁለተኛው የት ቢሆን ጥሩ ነው? ምእመናን፣ አስቀዳሾች ሁሉም እያዩት ማለት ነው። ዲያቆኑ እጁን ያስታጥበዋል ማለት ነው። በጥፍራቸው አይደል ያለው ከዚህ በኋላ ነው መፈተት የሚጀምረው። በነገራችን ላይ ህብስቱን በነካበት ክስፈት ከዛ በፊት ይታጠባል። እስቲ ይህንን ቪዲዮ ላሳያችሁ። ከቅዳሴያችን ንጹሕ የሆነ ከቁርባኑ ይቀበ ንጹሕ ያልሆነ ግን አይቀበ ለሰይጣንና ለመልእክተኞቹ በተዘጋጀ በመረኮት እሳት እንዳይቃጠል በልቡና ቂምን የያዘ ልዩና ሀሳብና ዝሙትም ያለበት አይቅረብ። እጅህን ከአፋዊ ድፍ ንጹህ እንዳደረጉ እንደዚሁም ከሁላችሁ ደም ንጹህ ነይ ደፍናችሁ ወደ ክርስቶስ ጋና ደም ብትቀርቡ ከርሱ ለመቀበላችሁ መተላፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ በንጽህና ሁናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ። እንደተመለከታችሁት ነው ማለት ነው። ምዕመናን ሁሉ እያዩ ይታጠባል ልጁን። ከዛ በኋላ ነው መፈተት የሚጀምረው ማለት ነው። ቁርባኑም ያለው ባይዘ የሚቆርቡት ከዚህ በኋላ ነው ማለት ነው። ባይዘ ከቅዳሴውን በፊት ታጥቦ ነው የሚገባው ማለት ነው። ብቻ ፕሮቴስታንቲዝም ፕሊዝ አትዋሹ። የምትዋሹለት ጌታ አለእና ና እቺን ቤተክርስቲያን ለማጥቃት ስትሉ የውሸት ወሬ አትንዙ። ቢያንስ የተጻፈ እውነታ ይዘናል፣ የሚታይ እውነታ አለን። ቢያንስ ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት አድርጉልኝ አድርሱልኝ። ይሄ ነው በቃ የኦርቶዶክስ ቤተክርስቲያን እውነት መሆኗን የሚታየው። በንግግር አለን በተግባር ቅዳሴን የተካፈለ ሰው ያውቀዋል ካህኑ ይገርመኛል፣ ይገርመኛል፣ መርዝ ይዞ ይገባል ይበል። ይሄ ጭንቅላቱ ራሱ የተመረዘ ሰው በምን አይነት ገና ቤተ መቅደስ ሲገባ ታጥቦ ነው የሚገባው። ቅድም እንዳለው ዲያቆና ታሊምም በቤተሌሙ ገና በሚዘጋጅበት ወቅት ይታጠባል። ስርዓተ ቅዳሴ ተጀምሮ ለፍረ ቅዳሴ ከመግባቱ በፊትም ይህ ካህን እጁን ይታጠባል። ከዛ በኋላ ነው የሚፈትተው። ለምን የመጣው ስንዴ ስጋ ክርስቶስ የመጣው ወይን ደመ ክርስቶስ ሆኖ እንዲለወጥ እጁን ከፍ አድርጎ በመስዋዕቱ ፊት ቆሞ እግዚኦ እያለ የሚጸለየው ካህን አስቀድሞ እጆቹን ታጥቦ እኔ ከእናንተ በደል ንጹሕ ነኝ፣ ስለመተላለፋችሁ እኔ አልጠየቅም፣ ንስሐ ሳትገቡ ብትቆርቡ እዳ በደሉ ወደ እናንተ ይሆናል ብሎ ካህኑ ይታጠባል። ይሄ በቅዳሴያችን ባንማረው ባናነበው ባንመልስ በማየት ምን መሰክረው ነው፣ ለምን ሲታጠብ እናየዋለን? ከዛ በኋላ ነው ስርዓተ ቅዳሴው ተከናውኖ ፍሬ ቅዳሴ አልቆ ስጋው ደግሞ ተፋጭቶ ይቀርብልን እና በዚህ ደረጃ አፋውጭቶ በድፍረት መናገር በጣም በጣም በጣም በጣም ከባድ ከባድ እጅግ አስደንጋጭ ወደ ብፁ አቡነ ኤዎስጣቴዎስ ዶክተር ወደ ኢሉ አባቦር ሀገረ ስብከት ሊቀባባ ስናምራ ሉዓላዊ በሚል ሚዲያ ቀርበው ከጋዜጠኛ ሲሳይ አጌና ጋር የነበራቸው ቆይታ ነው። አቡነ ኤዎስጣቴዎስ ዶክተር የተለያዩ ነገሮችን አስተላልፈዋል። እናቴ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ለእኔ የሚከፈለው ተቋርጦብ ነበረ። በኦባማ አሜሪካን በሚገዛበት ጊዜ እኔ ወደዛ ለትምህርት ሄጄ ነበረ። አሳይለም ጠይቄ መምጣት አልችልም። ምክንያቱም ደሞዝ በነበርኩበት ጊዜ መምጣት የማልችልባቸው ነገሮች ነበሩ። እናቴ በደሞዝ እጦት ምክንያት አርፋለች በማለት ታሪካቸውን ነግሯል። በጣም ብዙ ነው። ከዛ ውስጥ ግን እኛ እንድናደምጡ የምወደውን ክፍሎች ይዤ መጥቻለሁ። እስኪ ተከታትልን፣ እንመለስ። አሁን የብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦራ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። እናድምጣቸው። በሂደት ላይ ደመወዝ ተያዘ። እዚህ ያለው ደመወዝ እናቴ ለእናቴ ነበረ ቆርጬ ርኩኝ በኋላ ደሞዜ ቆመ ማለት ነው። አቡነ ጳውሎስ እያሉ ነው። አዎ ደሞዜ ሲቆም እናቴ የምትታከምበትን አጣች። ብፁዕ አቡነ ሰውሮ አስተባባሪነት ለአንድ ዓመት ያህል ገንዘብ ከብፁዓን አባቶች ተለቅሞ ስትታከምበት ቆየች። ከዚህ በኋላ የምትታ መታከሚያ ገንዘብ በማጣት አረፈች። እናቴ ሞተች ማለት ነው። እኔ መጥቼ እንዳልቀብራት አሳይለም ጠይቄ ነው ያለውኝ። ከአሜሪካ መውጣት አልችልም ነበረ። ውዝግቡ ከተፈጠረ በኋላ ማለት ነው። ውዝግቡ ከተፈጠረ በኋላ እኔ እየተማርኩኝ፣ እንደገና በአንድ በኩል ደግሞ አሳይለም እየጠየቅኩ ነበረ። ያም በህግ በኩል ተፈቅዶልኝ በህግ በኩል እየሰራው ቆየ። ኦባማ ከመውረዱ በፊት ያው ተፈቀደልኝ ማለት ነው እና በዚህ መልክ እናቴንም አጣኋት። ይህን ሁሉ መከራ ተቀብያለሁ። ብርተኛ መንግስት በኢትዮጵያ ውስጥ የተቀየረ በመሆኑ እንደ ልቤ ማውጣት መግባት እንደምችል የአሜሪካ የአሜሪካ ህግ ያረጋገጠልኝ ማለት ነው። ዋስትና አገኘሁ። ከዛ በኋላ ያው አቡነ ሳውሮስ ይጠይቁኛል። ጓደኛዬ ስለሆኑ ወንድሜ ናቸው። አንድ አንዳንድ ጊዜ አልፎ አልፎ ብንጋችም ያው ወንድም አለ ወንድም ይከጀለው እና ካልመጣ የነገሩ ወደ ክፉ እየሄደ ነው፣ ካልመጣ ዘንድሮ ትወገዛለህ የሚል ነገር ነበር። እንግዲህ በተለይ ከውጭ ሀገር የመጡት ከገቡ በኋላ ጥቅምት ላይ ባለው ሲኖዶስ ላይ ዝግጅት ነበር። ከዛ በኋላ እኔ ቀድሜ መጣሁኛ ቀድሜ መጣሁኝና ከሌሎች አባቶች ጋር ተቀላቅዬ ሲኖዶስ ላይ ገባሁኝ። በእውነት ቅዱስ ፓትሪያሪኩ እንኳን ትንሽ ከረር ብለው ነበረ። የለም እሳቸው ስራም መመደብ የለባቸውም መቆየት አለባቸው። የእሳቸውን ጉዳይ አሁን እዚህ ላይ ተመልሶ ስራም ልንሰጣቸው አይገባም። የት እንደነበሩ ገና መርምረን ቀኖና ሰጥተ ምናምን የሚል ነገር ነበረ። አይ እርቀ ሰላም ከተባለ እርቀ ሰላም ነው። የውጭዎቹም ደገፉች ምን ያጠፉት ነገር አለሳቸው? እርቅ ሰላም ምን ይሉኝ ነበር? አንዳንድ ሰዎች አንተ ኦነግን ነው የምታደራጀው ኦሮሞ ነው የምታደራጀው እንጂ ቤተ ክርስቲያን አይደለም። እነዚህ ሰዎች ደግሞ አለ አንዱ ፖለቲከኛ ነው የምታደራጀው ሰዎች እነዚህ ሰዎች ደግሞ ሀይማኖት አርካሾች አገር አፍራሾች ናቸው። ወይም በሌላ መልኩ አገር የሚያፈርሱ ሃይማኖት የሚያረግሱ ናቸው እነሱን ነው የምታደራጀው። ከዚህ በኋላ የሁላችን አባት ሆነ ልትቀጥላችልም ከአንተ ጋር በአባትና ልጅነት አንቀጥልም ብሎ የተናገሩ ሰዎች ነበሩ እና በዙ ሄ ተጠናክሮ ቀጥሎ ወደፊት ሄዶ መጨረሻ ላይ እኔ ወደ አገር ቤት ህዝብ አለኝ፣ ሀገር አለኝ፣ ወገን አለኝ ከእናንተ ጋራ ለምን ጨቃጨቃለሁ፣ በየቲቼ ነው መጣሁኝ ማለት ነው እና አሁን ይሄ አባባል የሚያቆስል ነገር ነው። እውነት አሁን ስናየው ሪያሊቲውን አሁን በሀገራችን በኢትዮጵያ ውስጥ ያለው ስናየው እውነት አሁን ይሄ የሕዝብ የተባለው ሕዝብ ሀገር የሚያፈርስ ነው፣ ሀገር የሚገነባ ነው፣ በተግባር የሚታየው ሌላ ነው። እንግዲህ ሁሉም ጋር ግለሰቦች፣ ቡድኖች፣ ግለሰብ ቡድን አክራሪ አለ። ምንድን ነው? በዚህ በኦነጉን በኩል ሀገር ገነባለሁ ብሎ ሲሮጥ የነበረ አለ። በሌላ በኩል ደግሞ ኦነግን አልፎ አጠቃላይ ማህበረሰቡ እንዳለ ደግሞ በዛ መወንጀል አለ። እንዲህ አይነት ሁሉም ጋር ጫፍና ጫፍ የሚሄዱ ሰዎች አሉ። ሀገር የሚያድነው ትውልድ የሚያስቀጥለው ውሃን ላይ ያለው ሰው ነው። ሁሉንም ነገር መጥኖ ቢናገሩ ጥሩ ነበረ። መጥኖ አስተውለው፣ መጽሐፍ ቅዱስ ንግግራችሁ ሁሉ በጨው የተቀመመ ይሁን የሚል መጽሐፍ ቅዱስ ወንጌል አለ። እኛ ግን እንደፈለግን እየተናገርን። ይችን ነገር እኔ አረሳት በእውነት። አስተዳደር ጉባኤ የሚባል አለ። ከእነሱ ጋር ስንወያይ እነሱም ደግሞ ተቃወሙ። አይሆንም፣ እንዴት የኦሮሞ ቤተክርስቲያን ይከፈታል አሉ አረ የኦሮሞ ቤተክርስቲያን የኦሮሞ የአማራ የምንትስ አይባልም። ይህ ማንም ሰው በቋንቋ የመገልገል መብቶ፣ የተጠበቀ ነው በዓለም ሁሉ ቋንቋ ነው ሐዋርያትም ወንጌሊን አስተማሩ። ምንም ነውር የለውም ብየ ብላቸው አይሆንም ተባለ። ወደ ቅዱስ ሲኖዶስ ላይ ወደዚህ፣ እኔ እዛ መወሰን ሲገባኝ እኔ እንግዲህ አባል ነኝ እዚህ መወሰን ይችል ነበረ፣ ግን ለነሱ ብዬ ወደዚህ ላኩ። እዛ ያሉት ፖለቲከኞቹ ያፈነገጠ ነው ሀገር የከዳ ነው። እና እሱ የከፈተው ቤተክርስቲያንም ትክክለኛ ቤተክርስቲያን አይደለም፣ አትሄዱ እያሉ ነው የሚሰብኩት። አሉሪም ሰባኪያነ ወንጌል እነዚህ የራሳቸውን እያደራጁ ዛሬም እኮ የካህናት ህብረት፣ ማህበረ መነኮሳት ምን ትሰኛላችሁ እያሉ እየተቃወሙን አይደለም። እንደ አሜሪካ ምን ችግር አለ እየተደራጁ መቃወም ነው። እና ህገ ወጥ ነው ወይም ደግሞ የኦሮሞ ፓትሪያርክ መሆን ይፈልጋል ከዘር ጋር ያያይዛሉ፣ ከፖለቲካ ጋር ያያይዛሉ። አንዳንድ ጊዜ ንጽህና ቅድስና የለውም አሜሪካን ወዶ ነው ከሃይማኖቱ ከጵጵስናው፣ አሜሪካን እቺ የኃጢአት ከተማ ወዶ ነው። ተማርኳል ተማርኳል በአሜሪካ ውበት ይሄ የሃይማኖት አባት ሊሆን የማይገባም እያሉ ስም ማጥፋት ዘመቻ የማንቆሻሽ የማንቆሻሽ እንደው አድርገው ስሜን በክለው ከዛ በኋላ እንግዲህ እግዚአብሔር መቼም እግዚአብሔር አሸናፊ እግዚአብሔር ነውና የነበረው ስርዓት አልፎ አዲስ ስርዓት መጣ በኢትዮጵያ ውስጥ አዲስ ስርዓት ሲመጣ የውጭ ሲኖዶስ ከሀገር ቤቱ ሲኖዶስ ጋር እንዲቀላቀል ተፈቀደ መንግስት በመንግስት ደረጃ ማለት ነው እርቀ ሰላም ወረደ ማለት ነው እርቀ ሰላም ወርዶ በዛ ውስጥ እንኳን ተሳታፊ ለመሆን ዋሽንግተን ዲሲ ድረስ ጠቅላይ ሚኒስትሩ መጥቶ ንግግር ሲያደርግ እሳተፋለሁ ብዬ ከሲያትል ዋሽንግተን ዋሽንግተን ዲሲ መጥቼ ነበረ። እዛ ጠቅላይ ሚኒስትሩ ንግግር ያደረገበት እዛ እንዳልገባ ተከልክዬ፣ እንዳልገባ አሁን ያሉት ብፁዓን አባቶች ናቸው እንዳልገባ ተደርጌ እዛ ሳልገባ ቀረሁኝ። አዝኜ ከዛ በኋላ ቀረሁ። ከዛ በኋላ በኤምባሲ በኩል አንዳንድ ሰዎችን ያነጋገርኩኝ፣ የሆነ ሆኖ መጨረሻ ላይ ለእኔም አንደኛ ግሪን ካርዱ ስለመጣልኝ፣ ሁለተኛ መንግስት በኢትዮጵያ ውስጥ የተቀየረ በመሆኑ እንደ ልቤ መውጣት መግባት እንደምችል የአሜሪካ የአሜሪካ ህግ ያረጋገጠልኝ ማለት ነው። ዋስትና አገኘሁ። ከዛ በኋላ ያው አቡነ ሳብሮስ ይጠይቁኛል። ጓደኛ ስለሆኑ ወንድሜ ናቸው፣ አንድ ሰፈር ነን። እና እንዳንድ ጊዜ አልፎ አልፎ ብንጋችም ያው ወንድ ለወንድሜ ከጀለ እና ካልመጣ ነገሩ ወደ ክፉ እየሄደ ነው፣ ካልመጣ ዘንድሮ ትወገዛለህ የሚል ነገር ነበር። እንግዲህ በተለይ ከውጭ ሀገር የመጡት ከገቡ በኋላ ጥቅምት ላይ ባለው ሲኖዶስ ላይ ዝግጅት ነበረ። ከዛ በኋላ እኔ ቀድሜ መጣሁኛ ቀድሜ መጣሁኝና ከሌሎች አባቶች ጋር ተቀላቅዬ ስንወዶ ስለገባሁኝ በእውነት ቅዱስ ፓትሪያሪኩ ትንሽ ከረር ብለው ነበረ። የለም እሳቸው ስራ መመደብ የለባቸውም፣ መቆየት አለባቸው። የእሳቸውን ጉዳይ አሁን እዚህ ላይ ተመልሶ ስራም ልንሰጣቸው አይገባም። የት እንደነበሩ ገና መርምረን ቀኖን አሰተ ምናምን የሚል ነገር ነበረ። አይ እርቀ ሰላም ከተባለ እርቀ ሰላም ነው። የውጭዎቹ ደገፉ ምን ያጠፉት ነገር አለ እሳቸው እርቀ ሰላም ሰላም ከተባለ ለሁሉም ነው ሰላም የሚደረገውና እኔ ከእንግዲህ ስለ ስለኔ ጉዳይ ውይይት በሚደረግበት ጊዜ እኔ እወጣለሁ ከጉባኤ ላይ አሰራሩ እንደዛ ነው። አሰራሩ እንደዛ ነው። የራስን ችግር አልሰማምና ወጥቼ ከውጪ አንዱ የተወሰኑ ሰዎች ሲቃወሙኝ አብዛኛው ግን በተለይ ብነ ብሱ አቡነ ዮሴፍ አሁን አዋሳው እየተከራከሩ የተለየ ያደረጉት ነገር ምናል እሳቸው እሳቸው ብቻ ተለይተው የሚቀሩበት ምክንያት ምናል ብለው ሞግተው ከውጭ የመጡት አባቶች በእውነት ከሀገር ውስጥም ያሉት ሁሉ አንድ ላይ ሆነው ከተወሰኑ ሰዎች በስተቀር ማለት ነው። ብፁ አባታችን ብፁ አቡነ ኤዎስጣቴዎስ ዶክተር ናቸው። ከሉዓላዊ ሚዲያ ጋር ከጋዜጠኛ ሲሳይ ጌና ጋር በነበራቸው ቆይታ በስፋት ያነሱት ብዙ ሙሉ በሙሉ ገብታችሁ ሉዓላዊ ሚዲያ የሚለውን ማድመጥ ይችላላችሁ። ሀሳብና አስተያየቶቻችሁን ማስቀመጥ ይችላላችሁ። የዛሬ መረጃዎቻችን እኚህን ይመስላሉ። ወንድማችሁ ልሆን መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ክብር ምስጋና ያለ አብ ክብር ምስጋና ያለ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።